ሰላም አሌኩም ወረህትላ ወበረካቱ። ውድና የተወደዳችሁ የተከበራችሁ እህት ወንድሞቼ በያላችሁበት ሰላማችሁ ብዝት ትበልልኝ። ለዛሬ ዥላችሁ የቀረብኩት ማለት ነው የግል ሐኪም የሆነውን ሙዝን ነው ማለት ነው። ብዙዎቻችን ሙዝ እንወዳለን አደለ? ሙዝ በጣም እጅግ በጣም ጠቃሚ ምግብ የፍሩት አይነት ነው ማለት ነው። ከምግብ አይነቶች እጅግ በጣም ጠቃሚና ለጤንነታችን የሚጠቅም ወሳኝ ተብሎ የሚጠራለት ማለት ነው። እጅግ በጣም ተወዳጁ ሙዝ ነው ማለት ነው። አሁን ወደ ሙዝ እንሄዳለን ማለት ነው። በስትሮክ የመሞት አደጋን ከ50 እስከ 60 በመቶ ለመቀነስ ያስችላል ማለት ነው። ሙዝ እሱ ማን ነው? ሙዝ ነው። ለስኳር ሕመምና ለደም ማነስ ለደም ማነስ ሙዝን መመገብ ይመከራል ማለት ነው። በኢትዮጵያ እንደተገኘ የሚነገርለትና በዓለማችን በስፋት እየተመረተ ለምግብነት የሚውለው ሙዝ እጅግ በርካታ ጠቀሜታዎች አሉት። ሙዝ ከምግብ ይዘቱ በተጨማሪ ለተለያዩ በሽታዎች ፈውስ ሊያስገኝ የሚችል ንጥረ ነገሮችንም አካቶ ይዟል። እነዚህ ንጥረ ነገሮች ለበርካታ በሽታዎች ፈውስ ከመሆናቸውም በላይ በሽታውን ከመከሰቱም በፊት ለመከላከል የሚያስችለንን አቅም ያጎናጽፈናል ማለት ነው። በጥቁር አንበሳ ሆስፒታል በጠቅላላ ሕክምና ክፍል ሐኪም የሆኑት ዶክተር ታየ አለማየሁ እንደሚናገሩት ሙዝ በስትሮክ ምክንያት ሊከሰት የሚችለውን ሞት በግማሽ መቀነስ ይቻላል ይሉናል። ሙዝ በውስጡ ካርቦሃይድሬት ንጥረ ነገሮችን የያዘ በመሆኑ ከፍተኛ ኃይል እንድናገኝ ይረዳናል። ሁለት ሙዝ በልተን በምናገኘው ኃይል ለዘጠና ደቂቃ አድካሚ የጉልበት ስራዎችን መስራት እንደምንችል ዶክተር ታዬ ይነግሩናል ማለት ነው። ብዙዎቹ ሙዝን ለምግብነት በማዋል ለሰውነታችን ኃይልና ሙቀት ለማገኘት እንደምንችል ከምናውቀው የዘለለ ነገር አስበን አናውቅም። ነገር ግን ሙዝ በውስጡ የያዛቸው ተፈጥሯዊ ተፈጥሯዊ የስኳር ወይም የጣፋጭ ምንጭ የሆኑ ግሉኮስ ስትሮክ፣ እና ፍሩክቶስ የተባሉ ንጥረ ነገራት ከሙዝ የፋይበር የቃጫነት ተፈጥሯዊ ጋር ተደምረው መጠነ ሰፊ ጠቀሜታዎች ይሰጣሉ ማለት ነው። ከበርካታ የሙዝ ጠቀሜታዎች መካከል ጥቂቶቹ ከዚህ እንደሚከተለው እናያቸዋለን ማለት ነው። አንደኛ ለአእምሮ እድገት። ሙዝ በውስጡ ከፍተኛ የፖታሽም ንጥረ ነገርን ይይዟል። ይህም ንጥረ ነገር የአንጎል የስራ ብቃት ለማሻሻልና ለማሳደግ እንዲሁም ንቁና ጤናማ አዕምሮ እንዲኖረን በማድረግ ረገድ ማለት ነው ከፍተኛ ጠቀሜታ አለው ማለት ነው። ለስትሮክ ሁለተኛ ደረጃ ማለት ነው። ለስትሮክ በሙዝ ውስጥ ያለው ፖታሽም የደም ስርዓትን በማስተካከል ባልታሰበ ሁኔታና በድንገት የሚከሰተውን የስትሮክ ችግር ለመከላከል ያገለግላል ማለት ነው። ሙዝ በሰው ልጅ የአመጋገብ ስርዓት ውስጥ ተካቶ ዘወትር ለምግብነት የሚውል ከሆነ በስትሮክ ምክንያት የሚመጣውን ድንገተኛ ሞትና የአካል ጉዳት ከ50 እስከ 60 በመቶ ለመቀነስ ያስችላል ማለት ነው። ሶስተኛ፣ ለደም ግፊት ሙዝ በተፈጥሮ በውስጡ የሚይዘው ዝቅተኛ የጨው መጠን በመሆኑ የደም ግፊትን ለማረጋጋት ይረዳል ማለት ነው። ከዚያም በተጨማሪ በውስጡ ያለው ፖታሽየም የደም ግፊትን ለማስተካከልና በግፊት ሳቢያ የሚከሰቱ ከባድ የጤና ችግሮችን ለመከላከል ከፍተኛ ጠቀሜታ አለው ማለት ነው። አራተኛ ደረጃ ለጨጓራ ህመም፣ አብዛኛዎቻችን ሙዝ ከበድ ያለ ምግብ አብዛኛዎቻችን ማለት ነው አብዛኛዎቻችን ሙዝ ከበድ ያለ ምግብ እንደሆነ በማሰብ ሙዝ የጨጓራ ህመማችንን እንደሚያባብስን እንደሚያባብስብን ስንናገር እንስተዋላለን ማለት ነው። ይሁን እንጂ ሙዝ ለጨጓራ ችግር ሁነኛ መፍትሄ ነው። ሙዝ በባህሪው በጣም ለስላሳ በመሆኑ በጨጓራ ላይ መጨናነቅን የማይፈጥር ሲሆን የጨጓራ አካባቢን በመሸፈን የጨጓራ ውስጥ አሲድን በማስተካከልና በማመጣጠን የጨጓራ ቁስለት እንዳይፈጠን ለማድረግ ያስችላል ማለት ነው። ብዙዎቻችን እንግዲህ ሙዝ ስንበላ ጨጓራ አለብኝ እኔ ሙዝ አልበላ ምናም እንላለን አደለ። ስለዚህ ሙዝ እጅግ በጣም ጠቃሚና መድኃኒት ነው ማለት ነው። አምስተኛ ደረጃ ላይ እናያለን ማለት ነው። ለድብርት ሙዝ በውስጡ የማ ሙዝ በውስጡ የማይዘውና ትራይፕቶፋን የተባለው ንጥረ ነገር በሰውነታችን ውስጥ ሴሮቶኒን የተባለ ሆርሞን እንዲፈጠር ያደርጋል ማለት ነው። ይህ ሆርሞን አይነተኛ ተግባር ሰውነታችን ከድካምና ከድብርት በማላቀቅ ወደ ተሻለ ስሜት ውስጥ እንድንገባ ማድረግ ነው ሥራው ማለት ነው። እሺ፣ ስድስተኛ ተራ ቁጥር ደርሰላል ማለት ነው። በሙዝ ውስጥ የሚገኘው ፋይበር ለምግብ መፈጨት ስርዓታችን ከፍተኛ ጠቀሜታ ይሰጣል። የምግብ መፈጨት ስርዓትን የሚያከናውኑ የሰውነታችን ክፍሎች በቂ የውሃ መጠን እንዲኖራቸው በማድረግ ሆድ ድርቀትን ይከላከላል ማለት ነው። አንጀት አንጀት ማለት ነው የተላ የተለሳለሰ ማለት ነው አንጀት ማለት ነው የተለሳለሰ እንዲሆን በማድረግ ከሰውነታችን መውጣት የሚገባቸው ነገሮች አሉ ማለት ነው። እነሱን አላስፈላጊ ነገሮች፣ ቆሻሻዎችን እንዲወገዱ ለማድረግ ይረዳናል ማለት ነው። ሰባተኛው ለስኳር ህመም፣ ሙዝ በውስጡ ከፍተኛ ቪታሚን ቢ ስድስት የያዘ ነው። ይህም በደም ውስጥ የሚኖረውን ከፍተኛ የስኳር መጠን እንዲቀንስ በማድረግ በሰውነታችን ውስጥ የሚገኘውን የስኳር መጠን ለመቆጣጠር ያስችልልናል። ከስኳር መብዛት ጋር ተያይዞ የሚከሰተውን የጠዋት ህመምንም ይቀንስልናል ማለት ነው። ሙዝና ደም ማነስ እናያለን። በሙዝ ውስጥ የሚገኘው የብረት ማዕድን ጠቀሜታው በደማችን ውስጥ ከፍተኛ መጠን ያለው የሄሞግሎቢን ምርት እንዲኖር ማድረግ ነው። ይህም በሄሞግሎቢን እጥረት ሳቢያ የሚከሰተውን የደም ማነስ እንዳይከሰት ያደርጋል ማለት ነው። ዘጠነኛ ሙዝ ለስኳር ይለናል። ሙዝ ከወተትና ከማር ጋር ተደባልቆ ለምግብነት ሲውል በከፍተኛ መጠን ወይንም በስኳር ሳቢያ የሚከሰትን ሃንግ ኦቨር ወይም ያደር ድምር በቀላሉ ያስወግዳል። በመጠን ሳቢያ የተጎዳን ሰውነት እንዲነቃቃና ብርታት እንዲያገኝ በማድረግ ረገድም ሙዝ ከፍተኛ ሚናን ይጫወታል። የሲጋራ እና መሰል ሱሶችን ተጠቂ የሆኑ ሰዎች ሱሱን ለማቆም እንዲችሉ ሙዝ ከፍተኛ አስተዋጽኦ ያደርጋል። አስረኛ ለሞቃታማ አየር፣ በሞቃታማ አየር ንብረት ውስጥ የሚኖሩ ሰዎች ሙዝን ቢመገቡ ሰውነታቸው ሙቀትን እንዲቋቋም በማድረግ የተረጋጋና የተስተካከለ የሰውነት ሙቀት እንዲኖር ያደርጋል ማለት ነው። የሙዝ ተጨማሪ ጠቀሜታዎችን እናያለን። በወባ ትንኝ የተነደፈ ሰው ወይንም በማንኛውም ተናካሽ ወይንም ተናዳፊ ነፍሳት የተነደፈው ወይም የተነከሰ ሰው በሙዝ ልጣጭ የውስጠኛው ክፍል የተነደፈበትን የተነከሰበትን ቦታ በደንብ በማሸት እብጠቱን መቀነስ ይችላል ማለት ነው። ከዚያ በተጨማሪ ንድፊያው ወይም ንክሻው የፈጠረበትን የማቃጠልና የመለብለብ ስሜትን ለማስወገድ ያስችላል ማለት ነው። ጫማውን ከጠረጉና ቆሻሻውን ካስወገዱ በኋላ በሙዝ ልጣጭ ቢወለውሉት ጫማው እንደ መስተዋት ያበራል ማለት ነው። ፍሪጅዎ መጥፎ ጠረን ሽታ፣ ወይም ከመጣው ከመጣ ማለት ነው አንድ ሁለት ሙዞችን ያስቀምጡበት። ፍሪጅዎ ጠረን በቅጽበት ይቀየራል ማለት ነው። ሰውነቶ በድካም ወይንም በሕመም ከተጎዳና የምግብ ፍላጎት ከሌለት አንድ ሙዝ እንደምንም ይመገቡ። ሰውነቶ ሲበረታና የምግብ ፍላጎቶ ሲጨምር ያዩታል። በአጠቃላይ ሁላችንም እንደ ቀላል የምናየው ብዙም ትኩረት የማንሰጠው ሙዝ ለከፍተኛ የጤና ችግር የሚዳርጉንን በሽታዎች ለመከላከል ለማስወገድ ይረዳናል። ታዲያ ይህን የግል ሐኪምዎ የሆነ ፈዋሽ ፍሬ በፈርጅ ውስጥ ከተው በፍሪጅ ውስጥ ይቅርታ፣ በፍሪጅ ውስጥ ከተው አያበላሹት። ንፋስ ያለበት ያልታመቀ አየር ለሙዝ የሚስማማ ነውና በዚያ አያኖሩት ይለናል ማለት ነው። ብዙዎቻችን ፍሪጅ ውስጥ እናድርገዋለን ማለት ነው። ፍሪጅ ውስጥ መሆን የለበትም ማለት ነው። ስተት ነው። ውጭ ላይ ነው መሆን ያለበት ሙዝ ማለት ነው። እና ሙዝ ኃይል ነው። ከጤና ከበሽታ ከተለያዩ ነገሮች ይከላከልናል ማለት ነው። ኃይልና ሙቀት ይሰጠናል፣ ከበሽታ ይከላከላል ማለት ነው። ስለዚህ አንድ በቀን አንዳንድ ሙዝ ብሉ፣ ተፈቅዶላችኋል ማለት ነው። እሺ። ውድና የተወደዳችሁ የተከበራችሁ እህት ወንድሞቼ ስለተከታተላችሁኝ ከልብ አመሰግናለሁ ማለት ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። በሌላ ፕሮግራም እስከምንገናኝ መልካም ቆይታ የሆነላችሁ። ሰላም አሌይኩም ወራህመቱላሂ ወበረካት